ብታረቅ የምትፈልጊውን ነገር ላርግልሽ። እባክሽ ተለመኝ፣ ንግስት ሱመያ እባክሽ። እውነትም ንግስት ነሽ አንቺ፣ ጀግና ነሽ። በቃ አንበረከክችኝ፣ አልቻልኩም እና ከቤትም ከስፈር ምራቅ ብዬ ዛሬ ው ቢሮ ውስጦኝ ነው ሳት ታገለኝ፣ እሷም እያደገች ነው እና ሱመያ እባክሽ፣ እያለቀስኩ ልለምንሽ እያለቀስኩን ለምነሽ። ይሄ የመጨረሻ ነው፣ በቃ ከአሁን በኋላ አንቺንም አለምንሽም ስምሽን አልጠራም፣ በቃ አለ ያለ ቀን ልጆቼን ማይሆናል። ከአንቺ በኋላ ግን ከአንቺ ጋር ያለ ነገር ይቆርጥልኛል ማለት ነው። አዩንም ተዋት የምትይኝ ከሆነ እተዋታለሁ። አልፈልግም አዩንም፣ ከቤት አስወጣት፣ እኔ እናንተ ብቻ እንኖር የምትይኝ ከሆነ እኛ በምናየው ነገር ሳይሆን እኛ ለኛ ቪዲዮ በሚያሳዩን ነገር ሳይሆን አላህ በሚያየው የደበቅነውን ሁሉን ነገር የሚያውቅ ውስጣችን የሚያውቅ አላህ በሚያየው እውነት ሱመያን ከልቡ ይፈልጋት ከሆነ አላህ ያገናኛቸው። ይሄንን ነው የሚለው ሰኢድ። እውነት ሱመያን ይፈልጋት ከሆነ እንደሚሉት ልጆቹን ለመንጠቅ ካልሆነ የእውነት ሱመያ ነው ይፈልጋት ከሆነ አላህ ያገናኘው። ሱመያ እንግዲህ አንበርክ ከሽኛል። ያላንቺ መኖር አልቻልኩም። ልጆቼ ናፍቀውኛል። በቃ አልቻልኩም። የቻልኩትን ሞከርኩ በብዙ አይነት መንገድ ሄድኩኝ ግን አልቻልኩም። በቃ አንበርክ ከሽኛል። ሱመያ እባክሽ፣ እባክሽ፣ እባክሽ እያለ ይገኛል ማለት ነው ሰኢድ። አሰላሙ አሌይኩም ራህመቱላህ በረካቱ ውድና የተከበራችሁ የህያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ፈጣሪ ከክፉ ነገር ይጠብቃችሁ ሰላማችሁን እያብዛልኝ እያልኩ እንግዲህ ዛሬም በአዲስ ቪዲዮ ተመልሻለሁ። ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮ ለየት የሚያደርገው ሰይድ የተናገረው ንግግር እስከዛሬው ከወትሮው ለየት ያለ ነው። እንግዲህ ብዙ ነገር አድርጊያለሁ ምንም ውሸትም ነው ድራማም ነው ምንም ቢባልም፣ ግን እኔ አንችን ለማግኘት ብዙ ነገር አድርጊያለሁ። ስለዚህ እባክሽ ሱመያ ተገናኝተን አብረን እንኖር እያለ ይገኛል ማለት ነው። አዝኖ ተክዞ በቃ ልጆቼ እናፍቆት መቋቋም አልቻልኩም፣ እውነትም አንቺ ንግስት ነሽ፣ በቃ አንበርከከሽኛልና እንታረቅ እያለ ነው። እንግዲህ ለዚህ ሁሉ ምክንያት አያንቱ እንደሆነች ሁላችንም እናውቃለን። አዩን ፍታ ካልሽኝም እፈታታለሁ። እኔ አየኋት ትሆናለች ብዬ አገባኋት። አየኋት ግን አትሆነኝም። ጸባይዋ አስቸጋሪ ነው እና ፍታት ካልሽኝ እፈታታለሁ። አንቺንም አገኘው እሷን ፈትቼ ከሆነ እፈታታለሁ። መስፈርትሽን አስቀምጭልኝ፣ ይሄን ነገር አድርግልኝ የምትይውን ነገር፣ መስፈርት የምትይውን ነገር አስቀምጭልኝ፣ በቃ ልኖር ልኑር እንኳ ብዬ እሱ ጋር እንደ መጀመሪያ ሚስት መጀመሪያ ሚስትነቴ አምኜ ልኑር እንኳ ብል ሰላም አላገኝም፣ እያለች ነበረ እያለች ነበር። ሱመያ ያው ከአዩ ሁኔታ አንጻር ማለት ነው። እውነት ለመናገር አዩ በጣም ከባድ ሰው ናት። እውነት እሱ ራሱ ይሄ ማመኑ ጥሩ ነው። የጸባይዋን ጉዳይ ሰው አታቀራረብም ሲጀመር ማለት ነው። አሁን ያለችውን ትታ ሌላ የምታወራ ሰው ናት ሀቂቃ እንዲገናኙ የምትፈልግ ሰው አይደለችም። ግን አሁን እሱ እያለ ያለው እኔ ነኝ የማስተዳድረው እንጂ እሱ አይደለችም ነው። ሱመያ ደግሞ በሆነ አጋጣሚ መቼም ባላችሁ አንድ ሆኖ በሆነ አጋጣሚ መገናኘታችሁ አይቀርም እና ምን እንደምታደርገኝ የሆነ ሸር ነገር እንደማትሰራ በቃ የሆነ ነገር ለማድረግ አትመለስም ነው በቃ የሱመያ ንግግር ብዙ ጊዜ ስንሰማው እና እንደዚህም እየራቀች ያለችው ያው በአዩ ንግግር እንደሆነ ከእለት እለት የምትናገረው ንግግር፣ የምታሳየው ባህሪ፣ ለሱመያ ያላት ስሜት ከዛ ከዛ አንጻር ሱመያ እንድትርቅ እያደረጋት ነው። እውነት ለመናገር አዩ ወደ ሚዲያ ራሱ መምጣት አልነበረባትም ብዬ ነው ማምነው። ሀቂቃ ማለት ነው ምንም በቃ ብድ ስክር እንዳለች ይኸው አለች ይኸው አይለች ሚዲያ ላይ ከመጣች ጀምራ እንዳበደች እንደሰከረች ይኸው አለች እና በሷ ነው ነገሩ ሁሉ እየሰፋ ያለው። እንግዲህ ግን ካገላለጹ በጣም አዝኛለሁ፣ ሀቂቃ ልጄ ስንት ወሯ ነው? ሁለት ወሯ ነው እንደሆነ ነው ነው ያለው ትቻት የወጣሁት እና በቃ የአባትነት ፍቅርን ሳታገኝ ፊቴን ደባብሳ ጽሜን ሳት ቧጭረኝ በቃ የአባትነት ፍቅር ሳታይ ልጄም ይሄ ውልታ አደገች። እያለ በቃ በጣም እያለቀሰ ምናምን ነው እያለቀሰ ምናምን ነው ሲያወራ የነበረው እና ውድ ቤተሰቦቼ፣ እኔ የምለው ነገር እኔ አሁን እዚህ ጋር ፍትሐ ምናምን ለማለት ይከብዳል። ጋይስ እኔ ለማለት ይከብደኛል ሀቂቃ ማለት ነው። ትዳር ነው ያኔ የተመሰረተው እንዲህ በቀላሉ እንትን የሚባል ነገር አይደለም ብዬ ስለማምን ነው እንጂ ግን አዩ በጣም አስፈሪ ሰው ናት ሀቂቃ ማለት ነው እንጂ አዩ በጣም አስፈሪ ሰው ናት። እውነት ለመናገር የምሬ ነው የምላችሁ። እንኳን ጣውንት ሆነ ነው በቃ የዘላለም ሕይወት ማለት ነው ትዳር ማለት እና ብሬ ይኖራለሁ ብሎ ማሰብ በጣም ይከብዳል። በሱመያ መሸሽም የሚፈረድ ነገር አይደለም ነገር ግን እኔ ያኔ ሰኢድ አንዳንዴ የሚለውን ነገር ስሰማ አንዳንዴ ማለት አንዳንዴ ቢያስቆጣኝም፣ አንዳንዴ ደግሞ ያሳዝነኛል። ምክንያቱም ምንም ቢሆን ምንም አባት ስለሆነ መናፈቁ ስለማይቀር ማለት ነው ጋይስ ይናፍቃል። አባት ልጆቹን ልጁን መናፈቁ ያለ ስለሆነ በዛን ግል ሳየው ያሳዝነኛል። አንዳንዴ ደግሞ በቃ ይሆነ አለ አደለ፣ አዩ ከሱ በላይ ሆና እየኖረች የሚመስል ሁሉ እና ያለንና ከዛ ከዛ ጸር ደግሞ እናደድበታለሁ። አልሙሂም ዛሬ እንግዲህ ባክሽ ሱመያ ተለመኘኝ እያለ ነው እባክሽ ንግስቷ፣ በቃ ተለመኝኝ፣ ባክሽ እያለ ነው። እና ፋሚሊዎቼ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ማለት ነው። ግን ግን ሱመያ እንዳለችው ከሆነ ካሁን በፊት ሰኢድ አንድ የከወሰነ ያደርገዋል በቃ ወደ ኋላ አይመለስም ብላ ነበር። እና ዛሬ ምንድነው ያለው? በቃ የመጨረሻዬ ነው፣ ስለ አንቺን ቪዲዮ አልሰራም። ይሄን ቪዲዮ አይተሽ መልስሽ ነው የምጠብቀው። እንገናኝ ካልሽኝ እንገናኝ መስፈርትሽን አስቀምጭልኝ፣ ካለዛ ካሁን በኋላ ስለ አንቺ አላነሳም። ልጆቼንም አላህ ሲል አገኛቸዋለሁ። ካንቺ ያለኝ ነገር ግን ይቆርጥልኛል። በጣም ጠበቅኩሽ፣ በጣም ፈለግኩሽ፣ በትግስት ጠበቅኩሽ፣ ፈለግኩሽ። ግን አንቺ ሁሉን ነገር ትተሽ ማት መጪ ከሆነ እንደዚህ እየለመንኩሽ ካሁን በኋላ ስለ አንቺም በአንቺ ዙሪያም ቪዲዮ አልሰራም፣ ስለ አንቺ አላነሳም። በቃ ከአንቺ ያለኝ ነገር የሚቆርጥልኝ ይሆናል። ልጆቼን ደግሞ ግን አላህ ሲፈቅድ አገኛቸው ይሆናል ብሎ ነው ቪዲዮ የሰራውና፣ ሱመያ ባለፈ ሰኢድ አንዴ ከወሰነ ይሄን አደርገዋለሁ ካለ ያደርገዋል አቀዋለሁ ብላለች። ሚስቱ አይደለች የረጅም ዓመት ሚስቱ በደንብ ስለምታቀው እንደዛ እያለች ነበር። እሱም ዛሬ የመጨረሻ ውሳኔ ነው ብሏል። የሱመያ መልስ ምን ይሆናል ብላችሁ ታስባላችሁ ጋይስ? እኔ ግን የምለው ነገር እውነት እኛ በምናየው ነገር ሳይሆን እኛ ለእኛ ቪዲዮ በሚያሳዩን ነገር ሳይሆን አላህ በሚያየው የደበቅነውን ሁሉን ነገር የሚያውቅ የውስጣችን የሚያውቅ አላህ በሚያየው እውነት ሱመያን ከልቡ ይፈልጋት ከሆነ አላህ ያገናኛቸው። ይህንን የምለው ሰኢድ እውነት ሱመያን ይፈልጋት ከሆነ እንደሚሉት ልጆቹን ለመንጠቅ ካልሆነ የእውነት ሱመያን ይፈልጋት ከሆነ አላህ ያገናኘው በቃ። አላህ የፈቀደውን ነገር ማንም ሊሰርዘው አይችልም። ስለዚህ በቃ እሱ እውነት የእውነት ፍላጎቱ ካለው ለሱመያ አላህ ያገናኘው ነው የምለው እኔ። የዚህ ጋፈት አትፍታ የሚለውን እኔ እንትን አለልም፣ ግን በቃ የምለው ነገር ይሄን ነው። ውድ ቤተሰቦቼ እናንተ ምን ትላላችሁ? እንግዲህ ጠበቅ ያለ አዩን ፍታ ካልከኝ አዩን ፍታ ካልሽኝ እፈታለሁ ብሎ አያውቅም ከአሁን በፊት ዛሬ ደጋግሞ ፍታ ካልሽኝ እፈታለሁ። በቃ አዩ ጋር መሆኔ ከሆነ አንቺን ከኔ የሚያርቅሽ እፈታታለሁ። እኔና አንቺን እንኖራለን። አይ አዩ ስላለች እሷ ሽር ብላ ትኖራለች። እኔ አንቺም ሌላ ቦታ ነው የምኖሪው። እሷም ብትኖርም አንቺ ሌላ ቦታ ነው የምትኖሪው። እሷ ሌላ ቦታ ነው የምትኖሪው። አንቺ የራስሽን፣ እሷ የራሷ ነው የምትኖረው። ስለዚህ ስለ አንቺ አንቺ እሺ ብለሽ መጥተሽ አብረን እየኖር ያልሆነ ነገር ብትል እኔ አልለቃትም። ቃል ገባልሻለሁ ይሄንንም ብሏል። እንግዲህ ሱመያ በቃ የመጨረሻ እሷ ታውቀዋለች ባሏን፣ እንዳልኳችሁ ካሁን በፊትም ከወሰነ ወሰነ ነው እንዳለችው፣ እንግዲህ ቪዲዮውን አይታ ምን አይነት ምላሽ ትሰጣለች የሚለውን አብረን የምናይ ይሆናል። እኔ ግን ኸይሩን ነገር አላህ ቢመርጥላቸው ቢገናኙ ባይ ነኝ። ካሁን በፊትም እንዳልኳችሁ የእውነት እዚህ እኛ ጋር ቪዲዮ ላይ እንደዚህ እንደሚያለቅ ሰው? ልጆቹም መንጭቆ ለመሄድ ካልሆነ የእውነት በቃ የስደት ሚስቴ ከእሷ አልቆረጠልኝም ሕይወት ካለሷ አይጣፍጥም ብሎ ከልቡ የሚወዳት ሱመያን የሚፈልጋት ከሆነ አላህ ያገናኛቸው። በቃ በደጋሚ የምለው ነገር ይሄ ነው። አላህ ኸይሩን ነገር ይምረጥላቸው። እኔ ብዙ ጊዜ የምመኛው ነገር በቃ ያ የምን ላይ በፊት በቃ ከትንሹ ጀምረው ሲሰሩ ለተመልካች ማስተማሪ ነገር እያስተላለፉ በፍቅር እንደዛ የሚያምር ጣፋጭ ፍቅራቸውን እንደዚያ ፍቅራቸው ቢመለስ ብዬ ከሚመኙ ነኝ። ብዙ ጊዜ ማለት ነው ያ የሆነ ሰዓት ላይ የሆነ ነገር ስታዩ እውነትም ይሄ ነገር ብልም፣ ግን እኔ እርቃቸውን ሰላማቸውን ከሚፈልጉ ሰዎች ነኝ። ቀላል ነገር አይደለም፣ ትዳርን ያክል ነገር ነው። እና የአንድ ሰው ትዳር ተበላሸ ማለት ትልቅ ነገር ተበላሸ ማለት ነው። እና ይሄ ነገር እንግዲህ ፍጻሜ አግኝቶኛም የምናየ አድርገን እውነት ለመናገር የሱመያ ምላሽ ምን ይሆን የሚለውን አብረን እናያለን። ጋይስ አብረን እናያለን። ሰኢድ ግን ቆረጥ ያለ ቪዲዮ ነው የዛሬው ቪዲዮ ፍታ ካልሽኝ ይፈታለሁ ብሏል አዩን እሷን ይዘህ እኔን እኔ ካንተ ጋር መገናኘት አልፈልግም የምትይ ከሆነ አዩን ፈታታለው። አንቺ ብቻ ነይ በቃ አንበርክከሽኛል፣ በቃ እውነትም ንግስት ነሽ እያለ እያለቀሰ እንግዲህ ነው ቪዲዮን የለቀቀው። ኸይሩን ነገር ይምረጥላችሁ ነው ማለት ፈልገው። ውድ ቤተሰቦቼ መጨረሻውን አብረን እንግዲህ የምናይ ይሆናል። የንግስቷ ምላሽ ምን ይሆናል የሚለውንም አብረን እናያለን። ውድ ፋሚሊዎቼ ዛሬ የመጣውበት ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የሰኢድ ንግግር በምን አንግል አያችሁት የሚለውን ያው ብዙ አይነት አስተያየት ስላለን የሰኢድ ንግግር ውሳኔውን በምን አይነት አንግል ነው ያያችሁት የሚለውን ኮሜንት አስቀምጡልኝ። ቼ እንግዲህ ዛሬ ቆይታችን ይሄን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። በጣም ብርሃኑ የሚያንጸባረቅ ቦታ ላይ ነው ያለሁት። መብራትም አላበራሁ ግን በመስኮት የሚመጣ ብርሃን ነው። እንግዲህ ቪዲዮ ያንጸባርቅ እና የእንትኒ ሊሆን አላቅም አልሙሄም ይሄን መስላ ቆይታችን መልካም ቆይታ